ስቴትስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በስራ በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀመረው የእግር ኳስ ሥልጠና ምዝገባ ጀመረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊትን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔርያ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችን እንጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት የጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችን ያስመዝግቡ። ስልጠናው የሚሰጠው በስፖርት ማሰልጠኛ ህንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለሶስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ዶት ኮም። ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ፣ 18008822168 ኪድ ጎልድ ሶከር አካዳሚ። ጤና ይስጥልን አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እንኳን ነኝ። እስራኤል አርባ የሐማስ ተዋጊዎችን በራፋ የምድር ስር ምሽግ ውስጥ መግደሏን ይፋ አደረገች። ከዚህ በተጨማሪም አራት መቶ የሚሆኑ የሐማስ ተዋጊዎችን በምድር ውስጥ መግቢያ መውጫ እንዲያጡ እንዳደረጋቸውም ተሰምቷል። በየፊናቸው ቆመው ሲዛዛቱ የነበሩት ፕሬዚዳንት ትራምፕና ኒኮላስ ማዱሮ በስልክ መነጋገራቸው ታወቀ ከስልኩ ባለፈም በአካል ለመገናኘት እቅድ እንዳላቸው ተነግሯል በመካከለኛው ምስራቅ ሀያል የሚባሉት ቱርክና ኢራን የቀጠናው ትልቅ አጋርነትን መስርተው አልተባለም አንካራ ምንም እንኳን ኢራን በማዕቀብ ጫና ውስጥ እያለፈች ቢሆንም አጋር እሆናለሁ ብቻ አንድ ነገር ከቴህራን እፈልጋለሁ ብላለች አንካራ የፈለገችው ምንድን ነው በዘገባችን ተይዟል የሱዳን ጦር ከፈጥኖ ድራሽ ኃይሉ ጋር ከባድ ውጊያ ካደረገ በኋላ በርካታ ስፍራዎችን በደቡብ ኮርዶፋን መቆጣጠሩ ተነግሯል። በኤዥያ በጎርፍና በመሬት መንሸራተት አደጋ ሕይወታቸውን ያጡ ሰዎች ቁጥር ከአንድ ሺ መሻገሩ ሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የሱዳን ጦር ከፈጥኖ ድራሽ ኃይሉ ጋር ከባድ ውጊያ ካደረገ በኋላ በርካታ ስፍራዎችን በደቡብ ኮርዶፋን መያዙ ተሰምቷል የሱዳን ጦር ትላንት እሁድ ከባድ የሚባል ውጊያ ከፈጥኖ ድራሽ ኃይሉ ጋር ካደረገ በኋላ ነው በኮርዶፋን በርካታ ቦታዎችን መቆጣጠር ስለመቻሉ የተሰማው ጦሩ ወደ ታባሳ አልዳራማ ጋርዶ ደጃማና አልሙሪባ ወደተባሉ ስፍራዎች የገባው ፈጥኖ ድራሽ ኃይሉንና አጋሩ እንደሆነ የሚነገረውን የሱዳን ህዝብ የነጻነት እንቅስቃሴ ጋር ጦርነት በማድረግ ነው የያዘውም ተብሏል። ነዋሪዎችም ጦሩ እነዚህን ስፍራዎች እንደተቆጣጠረ ተናግሯል። አንዳንድ የጦሩ ሰዎችም ከላይ የተጠቀሱትን ስፍራዎች መቆጣጠራቸውን እንዲሁም ንጹሐንም ሲደሰቱ የሚያሳዩ ቪዲዮዎችን አሰራጭተዋል። ሶስቱ የኮርዶፋን ግዛቶች ማለትም ሰሜን፣ ምዕራብና ደቡቡ ለሳምንታት በተደረገባቸው ከባድ ውጊያዎች ምክንያት በሺዎች የሚቆጠሩ ነዋሪዎች ለቀው እንዲወጡ መገደዳቸውን አናዶሉ ዘግቧል። ፈጥኖ ደራሽ ኃይሉ አምስት ግዛቶችን በ ዳርፉር ምዕራብ ተቆጣጥሮ ይገኛል የተባለ ሲሆን ጥቂት ሰሜናዊ የዳርፉር ግዛት በጦሩ ስር እንደሚገኙም ተነግሯል። በጀኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር በሱዳን ካሉ አስራ ስምንት ግዛቶች ውስጥ አስራ ሶስቱን ተቆጣጥሮ ይገኛልም ተብሏል። ደቡባዊ፣ ሰሜናዊ፣ ምስራቃዊና ማዕከላዊ የሀገሪቱን ክፍል ዋና መዲኗን ካርቱምን ጨምሮ በቁጥጥሩ ስር አድርጎም ይገኛል። እስራኤል አርባ የሐማስ ተዋጊዎችን በራፋ የምድር ስር ምሽግ ውስጥ መግደሏን ይፋ አደረገች። የእስራኤል ጦር አርባ የሚሆኑ የፍልስጤም አማጺ አባል የሆኑ የሐማስ ተዋጊዎችን በራፋ ምሽጎች መግደሉን ነው ያስታወቀው። ጦሩ ትላንት እሁድ ባወጣው መግለጫ የእስራኤል ጦር አርባ የሚሆኑ የፍልስጤም አማጺ ኃይል የሆኑ ተዋጊዎችን በራፋ ምሽግ መግደሉን ነው ያስታወቀው። ጦሩ ትላንት እሁድ ባወጣው መግለጫ ቀሪ የምድር ውስጥ የቡኑ ምሽጎችን ለማጥፋት በሚደረገው ጥረት ነው በውስጡ ነበሩ የቡኑ ተዋጊዎች የተገደሉትም ብሏል። በዚህ ሂደትም ባለፈው ሳምንት ብቻ አርባ ታጣቂዎች ምድር ለምድር ሲሽለኮለኩ ተገድለዋል ብሏል መግለጫው። እንደ እስራኤል መገናኛ ብዙሃን ዘግባዎች ከሆነ አራት መቶ የሚደርሱ የቡኑ ተዋጊዎች በራፋ ምሽግ ማምለጥ በማይችሉበት ሁኔታ እንደተያዙም ዘግበዋል። ቴል አቪቭ እስካሁን ለሐማስም ሆነ ለአሸማጊዎች ታጣቂዎቹ እንዲያልፉ ለጠየቁት ጥያቄዎች የሰጠችው ምላሽ የለም። የራፋ ከተማ ቢጫ መስመር ተብሎ በተለ የተለየውና በእስራኤል ጦር ቁጥጥር ስር የምትገኝ ናት። ሐማስና እስራኤል ኦክቶበር 10 በአሜሪካ መንግሥት የቀረበውን የተኩስ አቁም ስምምነት መፈራረማቸው ይታወቃል። ግብጽ፣ ኳታርና ቱርክ ደግሞ አሸማጋዮች ናቸው። የመጀመሪያው ዙር የተኩስ አቁም ስምምነቱ ምዕራፍ ሁሉንም የእስራኤል ታጋቾችንን ማስለቀቅ፣ የፍልስጤማውያን እስረኞችን መፍታት የሚለው ይገኝበታል። ከዚህ ውጭ የሰላም እቅዱ ጋዛን መልሶ ስለመገንባት እንዲሁም ከሐማስ ውጭ ያለ አስተዳደር እንዲፈጠር የሚለውንም ያካትታል። በመካከለኛው ምስራቅ ሀያል የሚባሉት ሁለቱ አገራት የቀጠናው ትልቅ አጋርነትን መስርተው አልተባለም። ኢራንና ቱርክ አዲስ ደርሰውበታል የተባለው አጋርነት የኢነርጂ ፖለቲክስና የማዕቀብ ጫና ጉዳይ እንደሆነ ተገልጿል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራክቺ የቱርኩ አቻቸውን ናቻቸውን አግኝተው አነጋግሯል። ሁለቱም ሚኒስትሮች የሀገራቱን ግንኙነት ወደ አዲስ ምዕራፍ እንዲገባ ተስማምተዋል የተባለው በዚህ ሰዓት ቱርክ የኢነርጂ አቅርቦት ከኢራን ትፈልጋለች። ኢራን ምንም እንኳን በአሜሪካ በኃይል መሰረተ ልማቶቿ ላይ የተጣለው ማዕቀብ እንዳለ ቢሆንም ለአንካራ ኃይል ለማቅረብ በዝግጅት ላይ መሆኗን ይፋ አድርጋለች። ሀገራቱ ከንግድ ከኢነርጂ በተጨማሪ ስለ ሊባኖስ፣ ሶሪያ፣ ጋዛና ስለ ኢራን የኒውክሌር ፕሮግራም መዋየታቸው ነው የተዘገበው። ቱርክ አስተማማኝ የሆነ የኃይል አቅርቦት ከኢራን ትፈልጋለች። በአንጻሩ ኢራን ደግሞ በማዕቀብ ውስጥ ሆና አብሯት የሚሰራ ታማኝ ወዳጅን ትፈልጋለች። በሌላ በኩል ኢራን ዩናይትድ ስቴትስ የዓለም ትልቅ የደህንነት ስጋት ወደ መሆን መጥታለች ብላለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባግሄ አሜሪካ በምታሳየው ጣልቃ ገብነት ምክንያት የዓለም ትልቋ የደህንነት ስጋት ወደ መሆን ተሸጋግራለች ብለዋል። የሚኒስቴሩ ቃል አቀባይ እስማኤል ይህንን የተናገሩት በሳምንታዊው የጋዜጣዊ መግለጫቸው ላይ ነው። ከዚህ በተጨማሪ ኢራን ከቱርክ፣ ከሳዑዲ አረቢያ እና ከሰሜን ኮሪያ የተወጣጡ ልዑካን ቡድኖች የሁለት ቀናት ነበራቸውን ቆይታ በተመለከተም ቃል አቀባዩ መግለጫ ሰጥተዋል። ቃል አቀባዩ በሊባኖስ የተደረሰው የተኩስ አቁም ስምምነት ለበርካታ ጊዜያት ተጥሷል፣ በርካቶችም እንዲገደሉ ተደርጓል ብለዋል። በጋዛም ስምምነቱ ለስድስት መቶ ያህል ጊዜም ተጥሷል ነው ያሉት። ሄዝቦላህም ሆነ ሐማስ የኢራን የውክልና ተዋጊዎች መሆናቸው ይታመናል። አሜሪካ በምታሳየው ባህሪ የዓለም ትልቋም የደህንነት ስጋት ወደ መሆን መምጣቷንም ጨምረው ገልጸዋል። ለአብነትም ብለው ያነሱት ከቬኔዙዌላ ጋር ያለውን ወቅታዊ ሁኔታ ነው። የሌላን ሀገር የአየር ክልል መዝጋት ከዓለም አቀፍ ሕጎች ጋር የሚጻረር ነው ብለዋል። ከዚህ ባለፈ አሜሪካ በአፍሪካ ላይም ግፊት እያደረገች ነው ብለው ደቡብ አፍሪካ በቡድን ሀያ ላይ ተሳታፊ እንዳትሆን እየሰራች ነው ብለዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ለእንዲህ አይነቱ የአሜሪካ ድርጊት እርምጃ እንዲወስድም ቃል አቀባዩ ጠይቋል። የሳውዲው ውጭ ጉዳይ ሚኒስትር የቴሄራን ጉብኝት ከሁለት ዓመት በፊት ት የተጀመረው የግንኙነት አካል እንደሆነም ተመላክቷል። የሁለቱ ግንኙነት እያደገ እንደሆነ አንስተው በሁለትዮሽ ጉዳዮች እንዲሁም በፍልስጤም በሊባኖስና በሶሪያ ባሉ ቀጠናዊ ጉዳዮች ላይ እንደተነጋገሩም አንስተዋል። በኤዥያ በጎርፍና በመሬት መሸራተት አደጋ ህይወታቸውን ያጡ ሰዎች ቁጥር ከአንድ ሺህ በልጧል ተባለም። እጅግ ከባድ እንደሆነ የተነገረለት ይህ የተፈጥሮ አደጋም እስካሁን ከአንድ ሺህ በላይ የሚሆኑ ሰዎች ህይወታቸውን እንዲያጡ ምክንያት ሆኗል ተብሏል። በኢንዶኔዥያ ብቻ እስከ 502 ሰዎች ህይወታቸውን እንዳጡ ሲነገር፣ በታይላንድ ደግሞ 176 ሰዎች ህይወታቸው አልፏል። በስሪላንካም እስከ 340 የሚደርሱ ሰዎች ህይወታቸው በዚህ የተፈጥሮ አደጋ ጠፍቷል። ሌሎች በርካቶችም የደረሱበት እንዳልታወቀ ዘገባዎች አመላክተዋል። በኢንዶኔዥያ በ2018 የመሬት መንቀጥቀጥ 2000 ሰዎች ከሞቱ በኋላ ያጋጠመም ከፍተኛው የተፈጥሮ አደጋ እንደሆነም ተነግሮለታል። 28 ሺህ የሚደርሱ መኖሪያ ቤቶች በኢንዶኔዥያ ወድሟል። የአደጋ ጊዜ ሰራተኞች በመሬት መንሸራተትና በጎርፍ ምክንያት ከደርሰው ጉዳት ጋር እየታገሉ ስለመሆናቸው የመገናኛ ብዙሃን ዘገባዎች አመላክተዋል። ኢንዶኔዥያ፣ ማሌዥያ፣ ስሪላንካ እና ታይላንድ ናቸው። በእነዚህ የተፈጥሮ አደጋዎች ክፉኛ እየተጠቁ ያሉት በኢንዶኔዥያ መንገዶች፣ የቴሌኮሙኒኬሽን አገልግሎቶች፣ ድልድዮች ከጥቅም ውጭ ሆነዋል። ይህንን ተከትሎም ወደ አንድ ነጥብ አራት ሚሊዮን የሚደርሱ ዜጎች በአደጋው ተጎጂዎች እንደሆኑ የሮይተርስ ዘገባ አመላክቷል። የሀገሪቱ ፕሬዚዳንት ዛሬ ሰኞ በተፈጠረው አደጋ የተጎዱ ሶስት ስፍራዎችን መጎብኘታቸውም ሰምቷል። አብዛኛው የኤዥያ ክፍል በ በየአመቱ በጎርፍና በመሬት መንሸራተት አደጋ የሚጠቃበት ጊዜ እንዳለም በዘገባው ላይ ተገልጿል። ከባድ የሚባል ዝናብ እንዲፈጠር የሚያደርገውም ከአየር ንብረት ለውጥ ጋር በተገናኘ እንደሆነም ይታመናል። ፕሬዚዳንት ትራምፕ በውጥረት ውስጥ ናቸው ከሚባሉት የቬኔዙዌላ ፕሬዚዳንት ጋር በስልክ መነጋገራቸውን አስታወቁም። ፕሬዚዳንቱ ከአቻቸው ኒኮላስ ማዱሮ ጋር በስልክ መነጋገራቸውን እንጂ በምን ጉዳዮች እንዳወሩ የሰጡት ዝርዝር ነገር የለም። ትራምፕ በኤርፎርስ አውሮፕላናቸው ውስጥ በጉዞ ላይ ሳሉ ከጋዜጠኞች ከፕሬዚዳንት ኒኮላስ ማዱሮ ጋር ተነጋገራችሁ ወይ ተብሎ ለተነሳላቸው ጥያቄ አዎ ተነጋግረናል፣ ነገር ግን ምንም ማለት አልፈልግም የሚል ምላሽ ሰጥቷል። በዚህ ወር መጀመሪያ ላይም ፕሬዚዳንት ትራምፕ ከኒኮላስ ማድሮ ጋር በአሜሪካ ተገናኝተው መነጋገር ስለሚችሉበት ሁኔታ አስቀድመው መነጋገራቸውን ኒውዮርክ ታይምስ አስታውሷል። የፕሬዚዳንት ትራምፕ አስተዳደር ኒኮላስ ማድሮን ከአደንዛዥ ዝውውር ጋር እጃቸው እንዳለበት በመግለጽ በሀገሪቱ ላይ እርምጃ በመውሰድ ላይ ይገኛል። በአንጻሩ ፕሬዚዳንት ኒኮላስ ማድሮ ውንጀላውን እንደማይቀበሉት ገልጸው አሜሪካም እየወሰደች ያለችው እርምጃ የመንግስት ለውጥ ለማምጣት ነው የሚል አቋም አላቸው። ፕሬዚዳንት ትራምፕ ባለፈው ሳምንት አሜሪካ በጣም በቅርቡ የምድር ዘመቻ በመጀመር ከፍተኛ የቬንዙዌላ እጽ አዘዋሪዎች ላይ እርምጃ እንደምትወስድ መግለጻቸው አይዘነጋም። ኬስ ጎልድ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በስራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ህንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 1751 ኦሪቨን አቬኒዩ ዊትን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ አንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው ምዝገባው በመካሄድ ላይ ነው በታዋቂው የቀድሞ የኢትዮጵያ የብሔርያ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት የጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን ወላጆች ልጆቹን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም እስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነፃ ያቀርባል። የሦስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎልድ ሶከር አካዳሚ ዶት ኮም ለመዝገባ ቢሁን በማንኛውም የልጆቿ ሥልጠና ዙሪያ ጥያቄ ካለ በዚህ ስልክ ቁጥር መደወል ይችላሉ 18008822168። ኬት ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሆኑ። ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።